የሰው ዳለ አትንካሺ እንዴ! ውስጥ እኮ እነዚህ ልጆች እኮ በሳቅ ላይ ሊገሉ ነው። እናንተ ትናንትና የሰሩ ቪዲዮ ግን በጣም ፈን የሆነ በጣም ነው፣ ፈታ ያደረጉኝና አንቺ ምን ነው በገንዘቡ ገንዘብህን አትንካኳልሽ። የራሱ ገንዘብ መሰለኝ ሀብት ንብረቱ እንደፈለገው ማድረግ ይችላል። አይ ቡራ ተመቸኛለሁ እኮ አንዳንዴ እኮ ቀልዳችሁ ደግሞ አንዳንዴ ኮሜዲ ኮሜዲ የሚያጫውታችሁ ነገርስ እናንተ ሀይሚዬ ግን ደስተኛ አደለች ምናምን የምትሉት ነገርስ ፈጣሪ ሁይ ከዚህ በላይ የማውራ ሆነች እኮ እንዴ እንደ አባወራ ፊጠ ፌጣት በል የሚስት ወግ እኮ ነው ያዘችኋን እኮ በቃ ጨዋናት ሲያዛት እሺ ሲልኳት ወዴት ሲጠሯት ካለች ሰነባብታለች እሺ ሀይሚዬ በቃ አሁን ላይ ደስተኛ በቃ በቀደምም ከትናንት ወዲያም ትናንትና በቃ ፊቷ ላይ ደስ አይታይባትም። ያማ ድንጋጤ እኮ ታውቃላችሁ። ሳት ያላሰባችሁት ነገር ይሆናል ብላችሁ ያላሰባችሁት ነገር ሲሆን አንዳንዴ ማለት ነው በጣም ተደነግጣላችሁ። እና ደግሞ አንዳንዴ በህይወታችሁ የሆነ ነገር ሆነልን ብላችሁ በጣም ፉንጥዝጥዝ ስትሉ ማለት ነው ከልክ ልክ በላይ ደስተኛ ስትሆኑ ያ ነገር ይበላሻል እና ሀይሚ ያሁን ላይ ደስታዋን ቀስ አድርጋን የያዘችውና ብሩክ ቤት በመሆኗ ደስተኛ አይደለችም፣ አብራ ስለሆነች ደስተኛ አይደለችም ምናምን እያላችሁ ነው። እንግዲህ የውስጧን ፈጣሪ ነው የሚያውቀው። እኛ እንደምናያት ከሆነ ደስተኛ እንደሆነች ነው የምታሳየን። እንግዲህ ያው ሽማግሌ ተልኮ ምናምን እንደሚጋቡ በተደጋጋሚ ብሩክ እየነገረን ነው። ብሩክ ደግሞ ከሀይሜ ጋር በመሆኑ በጣም ደስተኛ ነው። እሷን ስለሰጠው ፈጣሪን እያመሰገን ነው። ብሩክ ከሀይሜ ጋር መሆኑ ካስደሰተው ሀይሜ ከብሩክ ጋር መሆኗ ለምን አያስደስታትም? አዎ ሳይጋቡ ምናምን አንድ ቤት መኖራቸው ጥሩ አይደለም፣ ግን ደግሞ አንድ ቤት ስለኖሩ አንድ ግቢ ተከራዩ እንጂ አብሮ ኑሮን ጀመረን አብረን ነገሩ ያንማ እንዴት ያሳዩናል? አያሳዩንም። አያሳዩንም። እና እኔ ግን ደስተኛ እንደሆነች ነው የሚገባኝ። እና ምንም አይነት ደስተኛ የማያደርጋት ነገር ይኖራል ብዬ አላስብም። አንደኛ ነገር ቀለበት አስሮላታል፣ ሁለተኛ ነገር በቃ ክላሷ ለብቻው ተሰጥቷታል። ስለዚህ ሀይሚ ደስተኛ አትሆንም የሚል ሀሳብ የለኝም። ለምን መሰላችሁ? ከብቸኝነት የት ወጥታለች፣ ከሱ ጋር መኖር ጀምራለች። ሁሉን ነገር ሼር እያደረጉ ነው፣ እየተጋሩ ነው የሚኖሩ። እሷ ደስተኛ የማትሆንበት ምክንያት ይኖራል ብዬ አላስብም። እንግዲህ ያው ኑሮ አብራችሁ ስትኖሩ በቃ የሆነ ሰርፕራይዝ ስትደረጉ እኮ ድንግጥ ግጥ ፍላላችሁ እንጂ ሀይሜ ምንም አይነት ደስተኛ የማትሆንበት ምክንያት ይኖራል ብዬ አላስብም። እኔ ደስተኛ እንደሆነች ነው ማቀው። በጣም ደስ እንዳላት ከትናንት ወዲያ ጀምረው ማለት ነው። ከትናንት ወዲያ የሰራችሁ ቪዲዮ ይታችኋል። በጣም ደስ እንዳላት ደስተኛ እንደሆነች ምናምን ስለዚህ ከሷ በላይ እኛ እናቅም። እሷ እየነገረችን ነው ምናምነው ና ፊቷ ላይ የሚታየው ነገር ምናምን። ደሞ ምን ምን አይነት አመል ልታወጡ ነው? እንዲ፣ ብሩክ ይህን ያክል እየለፋላት ካልተደሰተች፣ ታዲያ ምን ቢያደርግላት ነው የምትደሰተው? ቀለበት አስሮላታል። ከዛ ማግባት በሰርግ እሱ ነው የቀረ እንጂ ሌላው ነገር የቀረ ነገር የለም። ሶ ምንም ያስከፋት ነገር ይኖራል ብዬ አላስብም። አሁን ላይ ሀይሚዬ፣ እኔ እንደማውቀው ከሆነ ደስተኛ ናት። ደስተኛ ካልሆነች ማን ያስጨንቃታል? በግድ ኑሪ ከኔ ጋር አላት? በፈቃደኝነት ነው። በእኛ ፊት ነው የጠየቃት ሰው ደስተኛ ነው የሆነች። ቀድማም እንግዲህ አብሮ ያኔ እዛ ቤት ከገባ በኋላ አብሮ መኖር እንደምትፈልግ ስትነግረው ነው። ከዛ በኋላ ብሩክ ያ ቤት ጠባብ ስለሆነ መጀመሪያ ሀሳቡ ከሱ እሱ ይሄድ አደለ። ከዛ እንደገና እዛ ከለመደችው በኋላ መጀመሪያም ተናግራለች በቃ ብሩክ እንዲርቀኝ አልፈልግም፣ ሰው ለምጄ መለየት አይመቸኝም፣ ይደብረኛል እያለች ነበር እና መጀመሪያ ብሩክ ከሄዳ አደለ እሷን ለመጠበቅ ብሎ፣ ከዛ በኋላ ሲለማመዱ አብረን ብንኖር የሚል ሀሳብ መጣላቸው። ከዛ ሀይሚ ደስተኛ ሆነች። በዛ መሰረት ነው ብሩክ እንግዲህ አብረው እንዲኖሩ የሆነ መንገድ የጀመረው እንጂ እሷ ያለ እሷ ፍቃድ የሆነ አስገድዷት ከሱ ጋር እንደምትኖር እሱ የሆነ እንዳላስደስታት አድርጋችሁ የምታስቡ ሰዎች ካላችሁ እኔ እንደዛ በጭራሽ ነው ማላስበው። እኔ ማስበው በቃ ደስተኛ እንደሆነች ነው ማያት ምክንያቱም ፊቷ ላይ ያስታውቃል፣ ደስታ እንዳላት። የግድ መዝለል አለባት እንዴ? እነ ወንድ ብርቁ እነ ወንድ ብርቁ እንደናንተ ትዝለል እንዴ? ገና ባላገቦ በላ ካለቅጥ በቃ ምልበላችሁ። ያዙ ይልቀቁኝ ማለት ነበረባት እንዴ? ረጋ ደስታ እኮ በእርጋታ ሲሆን ነው ጥሩ። ደስታን ረጋ አድርጋችሁ ስትይዙት ነው የሚበረክትላችሁ እድሜው የሚረዝመው እንጂ ፉንጥስ ፉንጥስ ገና ባል ብርቁ መሆን የለባትም እና ብሩኬን የመሰለ ደርባ አባሽ ብለው እንዲዛ፣ ግን ረጋ ብላ ነው የምትሄደው። አዎ ሴቶች እንደዚህ ነው ማለት። ኮራጅ ነን እንጂ ገና ወን ወንዴ ገና ጋሆንኩ ብላችሁ ፊጥ ፊጥፊጥ ማለት የለባችሁም። እዩኝ እዩኝ፣ ያዙ ይለቀቁኝ ማለት የለባችሁ እና እንደ ሀይሚ እንደሚስት ደግሞ አንዳንዴ ማለት ነው ከምትወዱ ሰው ጋር ስትሆኑ መጀመሪያ ስትነጫነጩ የነበራችሁ ጸባያችሁ ሲከፋ የነበረው አብራችሁ ስትሆኑ ጸባያችሁ ያምራል፣ ጨዋ ነው የምትሆኑት፣ ስነ ስርዓት ያላት ሴት ነው የምትሆኑት። ምክንያቱም በቃ ሚስት እንደ ሚስት ነው አክት የምታደርጉት። ከዛሱ ደግሞ እንደ ባል የሚያዛችሁን ነገር ታደርጋላችሁ ምናምን እና በተለይ የትናንት ነው ወይኔ፣ ፈታ ነው ያደረጉኝ። እኔ ና እኔ ሀይሚ ደስተኛ እንደሆነች ነው ማስበው። እንግዲህ እናንተ ደግሞ ምን ታስባላችሁ? አዎ፣ ፍራቻ፣ ድንጋጤ፣ ስጋት ነገር ፊቷ ላይ አንዳንዴ ይታይባታል። ግን ሰርፕራይዝ ስታደረጉ ያልጠበቃችሁት ነገር ሲሆን ግድ ነው ሰርፕራይዝ ትደናገጣላችሁ። ከዛ ውጭ ሌላ ምንም የሚያስፈራ ነገር ይኖራል ብዬ አላስብም። የሚያስደብራት ብሩክን የመሰለ ሽበላ ወንድ አግኝታ ከዛ ቆንጆ ቤት እየኖረች መቼም ይከፋታል ብዬ እኔ በጨራሽ ነው የማላስበው ሌላ ደግሞ ብሩክ ያው እንግዲህ እንጣላለን ብዬ ፈራለሁ እያለ ነው። ሰርጋቸው እኮ ፓሪስ ሆነ ጋይስ። ጸደቀ ጸደቀ፣ ትናንትም ተናግሯል። ሰርጋችን ፓሪስ ነው፣ ሰርጋቸው ፓሪስ ነው። ጋይስ ጸድቋል፣ በቃ ወደ ፓሪስ መሄዳቸው አልቀረምና ተዘጋጁ። ሚዜ ለመሆን ያሰባችሁ ፓሪስን በዛው ብትጎበኙዋትስ?

እኔ የምር ገንዘብ አውጭ የሚለኝ ገንዘብ የማወጣበት ነገር በጣም ረማ አልፈልገው። ምክንያቱም እድሜን እያቃጠልኩ ነው፣ በገንዘብ የማትገዛውን ወርቅ የሆነች ጊዜን እየበላሁ ስለሆነ ገንዘብ መቆጠብ ፈልጋለሁ። እና ዱባይ ቢሆን እራሱ ገንዘብ ላለማውጣት ብዬ አልሄድም። ምኑ ናቸዋል? የታክሲ አለ ስትሄዱ፣ ስጦታ ትይዛላችሁ። የሰው ሰርግ ሄዶ በልቶ ቅርጥም ማርጉ መምጣት የለም ስለዚህ፣ የእኔ ውዶች እንዲሁ በሀሳብ ደስታን እገልጽላችኋለሁ። አውቂያችሁ ነው መቼም አንቺ ገብጋባ ማለታችሁ አይቀርም። በሉኝ፣ ምንም ችግር የለውም። እናላች ብሮኬ ምንድን ነው የሰጋው? በቃ አብረን ስንኖር የሆነ ግጭት ቢኖርስ? የሆነ ጸብ ቢኖርስ? ይህ እኮ ያለ ነው። ቡራዬ፣ መስጋት መፍራት የለብም። ለምን መሰለ አንድ ላይ ሰው ሲኖር መጣላቱ አይቀርም። ትዳር ላይም እንደዚህ ሆኖ በጓደኝነትም ሶ ይህን ነገር ደግሞ መፍታት፣ በንግግር መፍታት፣ መነጋገር፣ መደማመጥ፣ በቃ በዚህ መልኩ መፍታት እንጂ ገና የሆነ ነገር ይፈጠራል ብለሰግተ፣ ከዚያ የሆነ ነገር ሲፈጠር ደግሞ አይ መራራቅ አለብን ከዚህ በላይ ከቆየን ብዙ ነገሮች ይፈጠራሉ፣ ነገሮች ይበላሻሉ ሚል ውሳኔ መወሰን የለብን ብዬ ነው ማስበውና አተፍራ፣ ቡራዬ ሀይሚዬ ደግሞ ጸባዩ በጣም ጨዋ ጨዋ ሁናለች ልስልስ ብላላለች። ሰው መጣላታችሁ የማይቀር ጉዳይ ነው። ለምን አንድ ላይ ስትኖሩ ብዙ የሚያጋጫችሁ ነገር ይኖራል። ሁሉ ነገር አንድ ላይ እየተጠቀማችሁ አንድ ቤት እየኖራችሁ ግጭት አይኖርም አይባልም። ሰው ብትጋጩ መፍታት በንግግር መፍታት ምናምን በጣም ብዙ ነገር አለ እና እንደውም እንደዚህ ተለማምዳችሁ ነው አብራችሁ ስትሆን አሪፍ የሚሆነው ብዬ ነው ማስበው፣ እንጂ የሆነ ጸብ በተፈጠረ ቁጥር በቃ ተለያይተናል። ልክ ካሁን በፊቱ በፍራንክና በንትን እንደምትጣሉት እንደማታደርጉት ተስፋ አደርጋለሁ። ከዚህ በላይ መቀጠል አልፈልግም፣ እንለያይ፣ ምናምን እንደዚህ አይነት ቃላት በጭራሽ ነው የማንፈልገው። ሶ አተፍራ ቡራዬ ምንም ላይፈጠር ይችላል ቢፈጠርም ደግሞ በንግግር መፍታት እንጂ ነገሮችን መሸሽ፣ መራቅ፣ መፍራት አስፈላጊ አይደለም ብዬ አስባለሁ። የኔ ውዶች ብቻ ትናንትና በጣም ዘና ፈታ፣ ልባችን ፍረስ እስከሚል ነው እየሳቅ ነው የሰርጉን ልምምድ ይችላችሁበታል። ይመቻችሁ። በጣም ነው ደስ የሚለው። እና ሀይሚ ደስተኛ አደለች ምናምን ሚል ሀሳብ ያላችሁ ሰዎች እኔ ግን እንደማየው እንደማስበው ከሆነ በጣም ደስተኛ እንደሆነች መጀመሪያ ሀሳቡ ከእሷ ፍላጎት እንዳላት አይቶ ነው እንግዲህ ብሩኬን ነገር ያደረገው እና ብዙ ነገር ጥቅም አለው። እንዲሁ ቪዲዮ ለመስራት እንደገና፣ ብቸኝነት እንዳይሰማት ውጭ ቀንሳል፣ በጋራ ስትኖሩ ምናምን እና ብዙ ነገሮች አሉ ብዬ ነው ማስበው ና ሌላ ደግሞ የኛው ቪዲዮቸው አንድ ሚሊዮን ገብቷል። ኮንግራይን ወዶች